ምን እየተሰማኝ ነው ብለን ራሳችንን መጠየቅ ያለመድን ሰዎች ከሆንን ስሜቱ ዝም ብሎ እየተመላለሰ ውስጣችን ምን መልእክት እየነገረን እንደሆነ ካላወቅን ካልጠየቅን ከዛ የሆነ ቀን ላይ ሲወጣ ብቻ የምናየው ነገር ይሆናል ማለት ነው። ስወስደው ይህንን ትምህርት ለማሰልጠን ወይም ለማስተማር ብዬ አልነበረም። መጀመሪያ የወሰድኩበት ምክንያት እኔ ራሴ ላይ ለመስራት ነው። ይህን ትምህርት 12 ሳምንት አብረውን ሲወስዱ ተማሪዎቻችን በእያንዳንዱ ሳምንት ያቺ ትንሽ የምትመስለዋን አዲስ ማምጣት የሚፈልጉትን ልማድ ይሰሩታል። በተግባር ማለት ነው። አስገድደን አይደለም ራሳችንን ወደ አዲስ ልማድ ውስጥ የምናስገባው። ያንን አደረግን ማለት ከሆነ ጊዜ በኋላ እናቆመዋለን። እንዴት ናቸው? ዛሬ በሌላ በሌላ ርዕስ ተመልሰን መተናል። ባለፈው ቪዲዮችን ላይ ስለ የመሰረታዊ የንግድ ስራ ስልጠና ስልጠናው እንዴት እንደተጀመረ ከጀርባው ለምንድን ነው ይህንን ኮርስ ክሬት ማድረግ የፈለግነው የሚለውን ቪዲዮ ሰርተን ነበረ። እዛ ላይ ብዙ ተመልካዮቻችን እንግዲህ ብዙ ተማሪዎች ኮርሱን እየወሰዳችሁ ነው እና እንዴት ደግሞ ተጀመረ ይሄ ዝግጅት የሚለውን ደግሞ እንድትረዱትም ስለፈለግኩ ነው። በዚህኛው ቪዲዮ ደግሞ ከሕይወት ገጾች ስልጠና ጀርባ ያለውን ምክንያት ነው የምናወራው። ለምንድን ነው ይህንን ደግሞ ስልጠና ለምንድን ነው የሰራ ነው ያዘጋጀ ነው የሚለውን ነው የምናወራው። እንግዲህ ስልጠና የኮቺንግ ፕሮግራሞችን ስንሰራ ወደ ሰባት ስምንት አመት ሆኖናል። አሁን ደግሞ ግሬትነስ ስኩል የሚል ዌብሳይት በቅርቡ እንለቃለን። እዛ ላይ ብዙ ኮርሶቻችንም በቪዲዮ ደግሞ እንድታገኟቸው ማለት ነው። የህይወት ገጾች ከመጀመሪያ የነበረው ስም ላይፍ ቡክ ነበር የሚባለው። ይሄ ትምህርት አሜሪካን ሀገር ያሉ ባልና ሚስቶች ናቸው ክሬት ያደረጉት። ምናልባት ሌላ ጊዜ ከዚህ በፊት ሳወራው ሰምታችሁኝ ይሆናል። ምንድነው፣ ለምንድን ነው ዝግጅቱን ክሬት ያደረጉት? ሲያዩት፣ እንግዲህ ብዙ ጊዜ አይታችሁ ከሆነ የምናተኩርባቸው የህይወት ክፍሎች አሉ እንደዚሁ ትምህርት ላይ ያው ትምህርት ቤት ከልጅነት ስለምንላክ ትምህርት አለም ላይ ስለምንቆይ ከአስተሳሰባችን ጋር የተያያዙ ማንነቶቻችን ላይ እንሰራለን እንደዚሁ ማለት ነው። ከዛ ደግሞ ጨርሰን ስንወጣ ትምህርት ካለቀ በኋላ ደግሞ ወደ ስራ አለም እንቀላቀል ና ስራ መስራት እንጀምራለን። ከስራው በኋላ ደግሞ ያው ገንዘብ እናገኝበታለን። ስለዚህ ትንሽ ትንሽ እንነካቸዋለን እነዚህን የህይወት ክፍሎች ጤናችንንም ምናልባት አካባቢያችን ላይ ቤተሰቦቻችን እዛ ላይ የሚያተኩሩ አይነት ከሆኑ እሱንም ምናልባት የምናተኩር ሰዎች ልንሆን እንችላለን። ግን ደግሞ የሚተዉ ምንረሳቸው ወይም ሳናቀው ቀርተን ማናተኩርባቸው የህይወት ክፍሎች አሉ። እነዛንም የህይወት ክፍሎች የሚያካትት አድርገው ነው ይህንን ፕሮግራም ክሬት ያደረጉት። እንግዲህ የእነሱን ስልጠና ወስጄ እኔ ከዛ በኋላ የአሰልጣኝነትም ኮርሱንም ወስጄ ነው ወደዚህ ያመጣሁት፣ ማለት ነው። ስንሰጠው አሁን ወደ አምስት ዓመት ሆኖናል። በጣም ብዙ ተማሪዎች ወስደውታል። ከተለያዩ የህይወት ክፍሎች፣ የስራ ዘርፎች፣ በተለያዩ የእድሜ ክልል ያሉ ሰዎች ወስደውታል እና በጣም የሚታይ አይነት ለውጥ የሚያመጣ አይነት ትምህርት ነው። እንግዲህ እያንዳንዱ ክፍል ላይ ስናተኩር እናያለን ራሳችንን። እርግጥ አስራ ሁለት ክፍል አይደለንም። አስራ ሁለት ክፍል ነው የሚያጠቃልለው ይሄ ትምህርት፣ ማንነታችን አስራ ሁለት ነው ማለት አይደለም። ያ ሁሉም አንድ ላይ ነው እየተካሄደ አይደል? ጤናችንም፣ አስተሳሰባችንም፣ ስሜታችንም፣ ስራውም፣ ገንዘቡም፣ ልጅ ማሳደጉም፣ ትዳሩ አንድ ላይ ነው የሚካሄዱት። እዚህ ትምህርት ላይ ግን ነጥለን ስለምናያቸው እያንዳንዱ ክፍል ላይ እንዴት ነኝ ስለምንል በጣም በደንብ አትኩረ እንድንመለከት ያግዘናል ማለት ነው። ሰላም፣ እንዴት ናችሁ? እንኳን ወደ ግሬትነስ ሾው ሰላም መጣችሁ። ይሄ ቻናል ለሕይወትም ለስራም ለተለያዩ የህይወት ክፍሎቻችን በጣም ጠቃሚ የሆኑ ትምህርቶች የሚተላለፉበት ቻናል ነው። አብራችሁን ያላችሁ ሰብስክራይብ አድርጋችሁ አብራችሁን ያላችሁ ተመልካቾቻችን እናመሰግናለን። ያልሆናችሁ ደግሞ አብራችሁ እንድትሆኑ ሰብስክራይብ አድርጉ። ለኔ ደግሞ ፐርሰነሊ እንግዲህ ቅድም እንዳልኳችሁ ትምህርት አለም ላይ በቆየሁበት ጊዜ እዛ ላይ ብዙ አተኩር ያለው ከስራም አለም ላይ እንደዛው። ነገር ግን ደግሞ ያላየኋቸው ህይወት ክፍሎች ነበሩ፣ አትኩሮት ያልሰጠኋቸው። ይህንን ስላችሁ አሁን ስወስደው ይህንን ትምህርት ለማሰልጠን ወይም ለማስተማር ብዬ አልነበረ። መጀመሪያ የወሰድኩበት ምክንያት እኔ ራሴ ላይ ለመስራት ነው የኔን እኔ ህይወት ላይ የተውኳቸው ወይም የተዘነጉ የሚመስሉኝ ክፍሎችን ለማስተካከል በሚል ነው። ይህንን ስላችሁ ለምሳሌ ስሜት ክፍል ላይ ስሜታችን ላይ ብዙ አንሰራም፣ እኔንም ጨምሮ እንዳልኳችሁ፣ በትምህርት አለም ስንሄድ አሳሰባችን ላይ ይበልጥ እናተኩራለን፣ ግን ስሜታችን ይዘነጋል። ስሜት ደግሞ በጣም ፓወርፉል የሆነ በጣም ብዙ ነገራችን ብዙ የህይወት ክፍላችንን የሚነካ እንደውም ይሄን አስተካከልን ይሄንን አስተካከልን ይሄን ህይወት አስተካከልን ማለት ትዳራችን ላይ ይመጣል፣ ልጅ ማሳደግ ላይ ይመጣል፣ ስራችን ላይ ይመጣል፣ ከገንዘብ ጋር ያለን ግንኙነት ጋር ይመጣል። ማይነካው ህይወት ክፍል የለም። ስለዚህ ይሄንን እንድመለከት በደንብ ያገዘኝ ትምህርት ነው። በየስድስት ወሩ ተመልክ፣ ድጋሚ ሪቫይዝ አድርጉት ነው የሚሉት አስተማሪዎቹ። ለምን ያ ያሰብናቸው ነገሮች ወይም ልናስተካከል የፈለግናቸው ነገሮች ደርሰንባቸው ሊሆን ይችላል። ወይም ካልደረስንም ደግሞ ራሳችን እንድንፈትሽ ማለት ነው። ልክ እንደዛው ደግሞ ሌሎቹም ለምሳሌ ገንዘብ ላይ የሚያተኩራን ክፍል አለው። ይሄም ምናልባት ያወቅ ነው የሚመስለን፣ ግን በደንብ ጊዜ ሰተን አትኩረን ያላየነው ክፍል ነው የሚመስለኝ እንዴት ነው የምንይዘው እንዴት ነው እንዲያድግ የምናደርገው እንዴት ነው ወደኛም የሚመጣውን እያሳደግን የምንሄደው ብዙ እውቀት ይፈልጋል ስራ አለም ላይም ስንመጣ ከትምህርት በኋላ ስራ መስራት እንዳለብን እናቅ ይሆናል እንጂ ምን ይጠይቃል ያ የስራው አለም ምንድን ነው የሚጠይቀው ከኔ ምሰራውስ ነገር ምንድን ነው ምን ላይ ነው ስማተኩረው የሚለውን በደንብ መረዳትም ይፈልጋል ስለዚህ እነዚህን 12 የህይወት ክፍሎች ተመለከትን ማለት ብዙዎቹን የህይወት ክፍሎቻችን አየን ማለት ነው። ከፈጣሪ ጋም ስላለንም ግንኙነት መንፈሳዊ ህይወታችንንም እንመለከታለን እዚሁ ውስጥ። ስለዚህ የምንነካቸው ክፍሎች በሙሉ ያለንበትን ቦታ በደንብ የሚያሳዩ ናቸው። ስለዚህ ይህን እነዚህን ሁሉ ተመለከትን ማለት ያለንበትን አሁን ከረንትሊ ያለንበትን ቦታ በደንብ ያሳየናል። እሱን ካወቅም በኋላ ግን ወዴት ነው የሚሄደው የሚለው ጥያቄ ደግሞ አለ። እያንዳንዱን ክፍል ላይ ወዴት ነው ማደግ የምፈልገው፣ ምንድን ነው ማስተካከል የምፈልገው፣ ምንድን ነው እንዲሻሻል የምፈልገው፣ ምንድን ነው ማስቀረት የምፈልገው፣ ወይስ ምን ብጨምርበት ይሻላል የሚለውን ደግሞ እናያለን። ይሄንን ስናይ እንግዲህ ወደፊት የመሄድ ሀሳቡ ጥሩ ሆኖ እንዳለ ግን ለመሄድ ወይም ያያሰብነውን ነገር ወደ ህይወታችን ለማምጣት ደግሞ የሚያስፈልግ ክህሎት አለ፣ ልማድ ማለት ነው። እንግዲህ ልማድ እንዴት ይሰራል፣ ራሱን የቻለ ትልቅ ትምህርት ነው፣ ትልቅ እውቀት ነው። ለምን ሳናቀው፣ ከልጅነት ለምሳሌ ፊት መታጠብን ወላጆቻችንን እንድንለምድ አርገውናል። ስለዚህ ካደግን በኋላ ፊት መታጠብ አያስቸግርንም። እንደዚህ የለመድናቸው የተለያዩ ነገሮች አሉ ልማዱን ጠይቀን ይጠቅመኛል አይጠቅመኝም ወይ ብለን ግን አልጠየቅን ሊሆን ይችላል። ስለዚህ የሚተዉም ልማዶች አሉ። ማደግ ያለባቸው ደግሞ መጨመር ያለባቸው ደግሞ ልማዶች አሉ። ስለዚህ ልጨምር ብለን የምናስበውን ደግሞ ለምሳሌ ጤናችን ላይ የሰውነት እንቅስቃሴ አላደርግም ብለን አስበን በቃ መንቀሳቀስ ሰው እስቲ ልሆን ልሆን ብለን ደግሞ ወደዛ መንገድ ስንጀምር ያንን ልማድ ወደ ህይወታችን ለማምጣት የሚያስፈልገውን ልማድ ለመስራት እዚህ ሂደት ውስጥ እንማረዋለን ማለት ነው። ይህም ማለት መንቀሳቀስ ሰው መሆን ፈልግ ያለው አሁን ተነስቼ በአንድ ቀን ምናልባት ጅም ልሂድ ብዬ ባስብ የሚሄድበት ቦታ ያ ያሰብኩት ልሰራበት ያሰብኩት ጅም የት ነው ያለው? ምን ያህል ርቀት አለው ምን ያህል ኤፈርት ይጠይቃል? ከኔ ለምን በጣም የራቀን። አዲስ ነገር አዲስ ልማድ ህይወታችን ውስጥ ለማምጣት ይከብደናል ለምን? ብዙ የህይወት ጉዳዮች ስላሉብን በአንድ ጊዜ እንደዛ አይነት ለውጥ ማምጣት ለብዙ ሰው የሚመከር ስላልሆነ፣ ስለዚህ ያችን ትንሿ ላደርግ የምችላት ነገር ግን ምንድናት? ለምሳሌ ቤት ውስጥ መንቀሳቀስ እችላለሁ? ከበላው በኋላ ተነስቼ ለአስር ደቂቃ ልንቀሳቀስ እችላለሁ እዛው ቤት ውስጥ አሁን ይቀላል ነው ቅርባችን ነው፣ መደረግ የሚችል ነው። የሚፈልገው ከኛ ማስታወስ ብቻ ነው ማለት ነው። እዚህ ልክ እንደዚህ እያንዳንዱ የህይወት ክፍል ላይ በጣም ጥቃቅን የሚባሉ በጣም ትንንሽ የሚባሉ ግን እየተደመሩ ሲሄዱ ትልልቅ ለውጦች ማምጣት የሚችሉ ልማዶችን ደግሞ እንሰራለን ማለት ነው። እዚህ ትምህርት ውስጥ እንግዲህ ለእኔም በጣም ብዙ በተለይ ደግሞ እያንዳንዱ ክፍል ላይ ግልጽ ያለ መንገድ ግልጽ ያለ አካሄድ እንዳይ በጣም የረዳኝ ትምህርት ነው። እንዳልኳችሁ በየስድስት ወሩ ሪቫይዝ መደረግ አለበት፣ ድጋሚ መገምገም አለብን፣ ማየት አለብን። እሱን እንግዲህ እንግዲህ ይህንን ሳደርግ ስንት አመት ሆነኝ? አሁን ወደ አራት አመት ሆኖኛል። በስድስት ወር ኤግዛክትሊ ስድስት ወር ላይ ሪቫይዝ ባላረገው፣ ግን በአመት መልሼ እመለከተዋለሁ። መቀየር ያለብኝ አዲስ ወይ መጨመር ያሉብኝን ደግሞ ጨምራለሁ። ብዙ ተማሪዎቻችን እንግዲህ ቻናሉ ላይ ፕሌሊስት አለን፣ ላይፍ ቦክ የሚል ፕሌሊስት አለን። እዛ ላይ ብትመለከቱ የብዙ ተማሪዎቻችንን ቴስቲሞኒያሎች ማየት ይችላላችሁ። ይሄም የሚነግረን ምንድን ነው እንደዚህ በጣም ወደታች ወርዶ በትንንሽ መልኩ ህይወታችን ላይ የምናስገባቸው ልማዶች በቀላሉ ህይወታችንን መቀየር እንድንችል እንደሚያስችሉ ነው የሚነግረን ማለት ነው። እንዴት ናችሁ ለ ስልጠናዎቻችን ለመመዝገብ ለምታስቡ ተመልካቾቻችን፣ ለህይወት ገጾችም ለመሰረታዊ ንግድ ስልጠና ለመመዝገብ ለመማር ለምታስቡ ተማሪዎቻችን፣ ስልካችን አለ፣ ደውሉልን። ሙሉ መረጃውን እንሰጣችኋለን። ከዚህ በፊት ደግሞ የተማሩ ተማሪዎቻችንንም ቴስቲሞኒያሎችንም ማየት ይችላላችሁ ቻናላችን ላይ። ክላስ እንገናኛለን። እንግዲህ ይሄንን ከዚህ ከዚህ ሂደት አንድ የተረዳሁት ነገር ይሄንን ነው። ሁላችንም የምናስባቸውን ነገሮች ወደ ህይወታችን ላይ አምጥተን ማድረግ መቀየር እንችላለን። የሚፈልገው አንዳንዴ አትኩሮት ነው። አትኩሮት ስላችሁ ለምሳሌ ይህን ትምህርት አስራ ሁለት ሳምንት አብረውን ሲወስዱ ተማሪዎቻችን በእያንዳንዱ ሳምንት በሳምንት እንግዲህ አንድ ሁለቱን ርዕስ ወይም ሁለቱን የህይወት ክፍል ይወስዳሉ። ያወሰዱትን የህይወት ክፍል ወይም የትምህርቱን ከወሰዱ በኋላ በሳምንቱ ውስጥ ግን ምንድን ነው የሚያደርጉት? ቅድም እንዳልኳችሁ ያቺ ትንሽ የምትመስለዋን አዲስ ማምጣት የሚፈልጉትን ልማድ ይሰሩታል፣ በተግባር ማለት ነው። ለምሳሌ ቅድም እንዳልነው ጤና ከሆነ ጤና ላይ ሰውነት እንቅስቃሴ ማድረግ ፈልጋለሁ ሊሆን ይችላል። ምግባቸው ላይ ይህ አረንጓዴ ነገሮችን መብላት እፈልጋለሁ እሱን መጨመር እፈልጋለሁ ሊሆን ይችላል። ውሃም መጠጣት እፈልጋለሁ ሊሆን ይችላል። ያችን ያሏትን የጻፏትን ነገር ሄደው ይተገብሩታል ማለት ነው። ሲተገብሩት ነው የሚመለከቱት እራሳቸውን። አሁን እዚህ ጋር አይ እንደዛ ስቤ ነበር ግን አልተንቀሳቀስኩም በዚህ ሳምንት ብለው ካሉ ለምንድን ነው ያልተንቀሳቀስኩት? ምንድን ያገደኝ የሚለውን ደግሞ ማየት ይጀምራሉ ማለት ነው። እንግዲህ እዚህ ጋር ምን ይመጣል? ሰልፍ አዌርነስ ራስን መመልከትና መረዳትን ያመጣል ማለት ነው። ይሄን ስንል አንዳንዴ ስንፍና ሊሆን ይችላል። አንዳንዴ እንዳልኳችሁ እንዳሰቡት የመሰላቸው ማድረግ እችላለሁ ብሎ ያሰቡት ነገርና ያሉበት የህይወት ኮንዲሽን ላይገጣጠም ይችላል። ስለዚህ ከዚህስ መቅለል አለበት ወይ ማድረግ የማስበው ነገር መቅለል አለበት ወይ? ብለው ደግሞ እንደገና ሪቫይዝ ያደርጋሉ። ትልቁ ነገር ግን ያ ላሉት ነገር፣ ቃል ለገቡት ነገር፣ ለራሳቸው ኮሚት ላደረጉት ነገር ምን ያህል ርቀት ይሄዳሉ ነው፣ አሁን ትልቁ ጥያቄ። ይህንን ስላችሁ ለምሳሌ ከአንድ በላይ ከአንድ በላይ አክቲቪቲ ወይም ከአንድ በላይ የሚደረግ የቤት ስራ አይኖራቸውም። ያንን ያደረግነው ነው፣ ለምንድነው ቅድም እንዳልኳችሁ አስገድደን አይደለም ራሳችንን ወደ አዲስ ልማድ ውስጥ የምናስገባው፣ ወይም ደግሞ አስቸግረን ራሳችን መሆን አይጠበቅበትም። ያንን አደረግን ማለት ከሆነ ጊዜ በኋላ እናቆመዋለን። ስለዚህ ሕይወታችን ውስጥ ሳይከብደን ሳንቸገር ነው መግባት ያለበት። ያ ሲሆን ብዙም ሳያስቡት ብዙም ሳያስጨንቃቸው ግን እያደረጉት ራሳቸውን ያገኙታል ማለት ነው። በዚህ ሂደት ውስጥ ሄደው ሲደርሱ ያ ያሰብነው ቦታ ላይ ሲደርሱ በተደጋጋሚ አይቻለው እና በጣም የምደሰትበት ትምህርት ነው። በተለይ ደግሞ ሌሎችን ለምሳሌ የንግድ ስራ ስልጠና አለን፣ የመሪነት ወይም የሊደርሽፕም ስልጠና አለን አሉን፣ ሌሎችም ፕሮግራሞች አሉን። እነዚህን ከመውሰድ በፊት ይሄንን መውሰድ በጣም ጥሩ ይመስለኛል። ለምን መሰረቱ ላይ ሰርተን ሲሆን፣ ቀላል ነው የሚሆነው። ሌሎቹን ንግድም ጋር ስንሄድ እኛ ነን የምንሄደው ራሳችንን ይዘን ነው የምንሄደው። ስለዚህ እኛ ያላደገ ስብእና ኖሮን ስንገባ ብዙ የሚያስቸግሩን ብዙ የሚያስሩን ነገሮች ይኖራሉ እና በተጓዳኝ ቢወሰድ በጣም ብዬ የምመክረው ነው። አሁን ደግሞ በቪዲዮ መልክ ስላዘጋጀ ነው ከዌብሳይታችን ላይ በራሳችሁ ሰዓት በሚመቻችሁ ጊዜ መውሰድ ትችላላችሁ። ያ ደግሞ በጣም ቀላል እንዲሆን ደግሞ ደጋግማችሁም ቪዲዮ እንድትመለከቱት ና እንድትሄዱበት በጣም እንዲያግዝ አድርገን ቀላል አድርገን ሰርተነዋል። ስለዚህ ቅድም እንዳልነው ልማድ አሁን ወደ ህይወታችን ብዙ ጊዜ ሰው ብዙ ጊዜ የምንቸገረው ትልቅ የሆነ ፍላጎት ይኖረናል። ካለንበት ህይወት መቀየር እንዲቀየር የፈለግነው ነገር በጣም ረጅም እርምጃ የሚያስፈልገው ይሆናል እና ፍላጎቱ ጥሩ ነው፣ ግን ሲተገበር ደግሞ ፕሮሰሱ ሌላ ነው። ስለዚህ እቺን ሊንክ ነው የሚፈጥረው። ይሄ ትምህርት እንዴት ነው የምደርሰው እዛ ጋ። ስለዚህ አሁን ጤናማ የሆነ ሰውነት ይኖረኝ እንዲኖረኝ ይፈልጋለሁ ካልኩኝ፣ አሁን ያለሁበትን ቦታ አይና ከዛ በጣም የራቀ ሊሆን ይችላል። አሁን ጥሩ ቅልጥፍና ላይኖረኝ ይችላል። ድካም ድካም ሊለኝ ይችላል። በደንብ ማሰብ አልችል ይሆናል። ክሊርሊ እያሰብኩ ላይሆን ይችላል። የተለያዩ ችግሮች ሊኖሩ ይችላሉ ጤናዬ ላይ ስለዚህ በዚህና ልደርስ ባሰብኩት መሀል ያለው ክፍተት ትልቅ ሊሆን ይችላል እሷን ቀስ በቀስ አንድ አንድ ልማድ ከዛ ቀጥሎ አንድ ልማድ እየደመርን በመሄድ ነው የምናመጣው ማለት ነው እና ያቺን ክፍተት በደንብ የሚሞላ ትምህርት ነው ይህንን ደግሞ እንዳልኳችሁ ከብዙ የተለያየ 18 ዓመት በላይ ላሉ ሰዎች ነው እየሰጠን ያለ ነው። ስለዚህ ከዛ ጀምሮ ትልልቅ ሰዎችም ስልሳዎቹ፣ ሰባዎች ውስጥም ያሉ ሰዎች ወስደውታል። ከተለያዩ የስራ መደቦች የመጡ ሰዎች ወስደውታል። ትምህርት ላይ ያሉ ከትምህርትም ውጭ ያሉ ሰዎች ወስደውታል። የሚሰራበት ምክንያት በራሱ በዛው ሰው እኔ ባለሁበት እኔ ያለሁበትን ህይወት አሰሳርጌ ከዛ ተነስተን ስለሆነ መልሱን የምንመልሰው፣ እያንዳንዱ ተማሪ ለምሳሌ ማንዋሉ ላይ የሚጽፈው መልስ በጣም የተለያየ ነው። ስለዚህ ከውስጥ ስለሚወጣ መልሱ ነው በደንብ እየሰራላቸው የነበረው ለተማሪዎቻችንም ማለት ነው። ከዛ ባሻገር ግን በጣም ኮሚትድ የሆኑ ማለት ለዛ ላሰቡት ማንነት በቁርጠኝነት የመጡ ተማሪዎችም ስለነበሩ ነው። ይሄ ደግሞ በጣም በጣም በጣም መሰረታዊ ነገር ነው። ያ አይነት እርግጠኝነት ከሌለን፣ ያ አይነት ፎከስ ከሌለን ስራውን አንሰራውም። ስራውን ካልሰራን ደግሞ ማወቁ ብቻ ስለማይበቃ ማወቁ አንድ አንድ እርምጃ ነው። ከዛ በኋላ ግን መሰራት አለባቸው እነዚህ ነገሮች። እሱን ደግሞ ከኛ ውስጥ በሚወጣው ፍላጎትና ኤፈርት ነው የሚሰራው። ስለዚህ ይህንን አድርገዋል ብዬ ነው የማስበው። ተማሪዎቻችን በግልም ሲወስዱ አብረውም በቡድንም ሲወስዱ ኦንላይንም ሲወስዱ ያንን አይነት ቁርጠኝነት ስለነበራቸው ነው ለውጡን ማየትም የቻሉት ብዬ ነው ማምነው፣ እና ያንን በጣም ይፈልጋል ሰው። እነዚህን ማድረግ ስንችል ሁላችንም ሁል ጊዜ ይኖረናል ማለት አይደለም ያ አይነት ግልጽ የሆነ አቅጣጫ ወይም ፍላጎት ይኖረናል ማለት አይደለም። ስለዚህ እንዲህ አይነት ትምህርቶች የሚያግዙት ለዛ ነው። ያንን አንዳንዴ ደከም እንላለን፣ አንዳንዴ እንሰንፋለን፣ አንዳንዴ ግልጽም ላይሆንልን ይችላል። ግን ስንሄድበት አሁን እንግዲህ 12 ሳምንት ስድስት ሳምንት አብረን ስንቆይ ይሄ የቆየንበት ጊዜ ያንን አይነት ኮንቴነሩ ስንቆይ ማለት ነው በየሳምንቱ ራሳችን ላይ አይምሯችን ወደዛ ወደዛ አይነት ፎከስ ነው የሚመጣው ማለት ነው። ስለዚህ ከሳምንት ሳምንት ምን እያደረግን ነው የምንመጣው? ብልድ እያደረግን ነው። ስለዚህ ልክ እንደ ጂም ሄዶ እንደ መስራት ማለት ነው። መስላችን እያደገ ነው ማለት ነው። የምን መስላችን ነው የሚያድገው? ወደ አሰብነው ማንነት የመሄድ መስላችን እያደገ ነው በየሳምንቱ። ስለዚህ ያንንም ስለሚሰጥ ጭምር ነው። ይሄንን አያለው ተማሪዎቻችን ላይ ሌላ የማየው ነገር ምንድን ነው? ስለ ራሳቸው ይበልጥ ክሊር የሆነላቸው ይሄዳል ማለት ራሳቸውን በደንብ መመልከት፣ ጥርት አድርገው ወደ መመልከት ይመጣሉ። እየጨረሱ ሲሄዱ ዝግጅቱን ያንን ይሰጣቸዋል። ይሄ ማለት ደግሞ ራሳችንን አወቅም ማለት የአንዳችን ፍላጎት የአንዳችንን ይመስላል ማለት አይደለም። ሁላችንም በያለንበት ህይወት ባለንበት ሰርከምስታንስ ይለያያል፣ ግን ያ ባለንበት ህይወት ውስጥ ለእኔ የምንለው ወይም የኔ የምንለውን ህይወት መፍጠር እንድንችል ነው የሚያግዘን። ስለዚህ ያንን ግልጽ የሆነ እየጠራላቸው እየጠራላቸው ሲሄድም አያለው አንድም ከሚያስደስቱ ነገሮች መሀል እሱ ነው። ልክ እንደዛ እየታያቸው ሲሄድ፣ ስለዚህ ያሉበትን ያውቃሉ። ደካማ ጎኖቻቸውንም ጠንካራ ጎኖቻቸውንም ያውቃሉ። እንዴትም መስራት እንዳለባቸው ደግሞ ያውቃሉ። ሲጨርሱ አሁን አንዷን ልማድ መስራትን እዚህ ጋር ከለመዱ ከዛ በኋላ ሌላ ሌላ ልማድን መስራትን እንዴት ይሰራል የሚለውን አውቀው ነው የሚወጡት። ስለዚህ ያ ያቀልላቸዋል ማለት ነው። ይሄ እንግዲህ ያው አያቆምም አይደል? የህይወት ህይወት ውስጥ ፍላጎቶቻችን አያቆሙም። ኤክስፓንድ ማድረግ ወይም ማደግን ሁላችንም የምንፈልገው ነገር ስለሆነ ጊዜ የሚገድበው ነገር አይደለም፣ ወይም የሚቆም ነገር አይደለም። ስለዚህ ይሄንን አይነት እውቀት ኖረን ማለት እኔ እንደውም ትምህርት ቤት ላይ ቢኖር በልጅነት እውቀቱ ቢኖረን፣ እነዚህን ክፍሎች ደግሞ ምን አተኩረን ሰርተንባቸው ቢሆን ኖሮ እየቀለለን ይሄድ ነበር ብዬ አስባለሁ። ስለዚህ ቅድም እንዳልኳችሁ ለምሳሌ ስሜትን አነሳውላችሁ። ስሜት አውቀ ነው የሚሆን ሳናቀውም በጣም በጣም ኢንፍሉወንስ የሚያደርገን የህይወት ክፍል ነው። በተለይ ደግሞ ምን እየተሰማኝ ነው ብለን ራሳችንን መጠየቅ ያለመድን ሰዎች ከሆንን ስሜቱ ዝም ብሎ እየተመላለሰ ውስጣችን ምን መልእክት እየነገረን እንደሆነ ካላወቅን፣ ካልጠየቅን ከዛ የሆነ ቀን ላይ ሲወጣ ብቻ የምናየው ነገር ይሆናል ማለት ነው። በሌላ አቅጣጫ ደግሞ በጣም ሊጠቅመን የሚችል በጣም ሊያግዘን የሚችል የሰውነታችን ምላሽ ነው ስሜት። ስለዚህ ይህንን ህይወት ክፍል መረዳት በጣም በጣም በጣም የሚጠቅም ነው ብዬ ነው የማምነው። ተማሪዎቻችንም ላይ አንድም የሚሉት የሚሉኝም ነገር ይሄንን ነው። አዳምጫ አላቅም ራሴን ወይም ደግሞ የሚሰሙኝ ነገሮች አውጥቼ ኤክስፕረስ አድርጊያቸዋል። አቅም ለሰዎች መሆን አይጠበቅበትም፣ ግን ከውስጤ እንዲወጣ በተለይ ደግሞ በጣም እንደዚህ የሚጎትቱን ስሜቶች እንዲወጡ መንገዶችን ማስቀመጥ መልመድ ይፈልጋል። ለዚህ አሁን ይሄ የታፈኑ ስሜቶችን እንድናወጣ ያግዘናል። የሚጎዱንንም ስሜቶች በተለይ ኔጌቲቭ የሆኑት ወደታችን የሚጎትቱን ስሜቶች በኋላ ጤናችንም ላይ እክል ስለሚፈጥሩ ምናወጣበትን መንገድ ማወቅ በጣም ትልቅ ጠቀሜታ አለው እና እነዚህ እነዚህ እውቀቶች በተለይ ወላጅ የሆኑ ሰዎች ሲመጡ ወይም ልጆች አጠገባቸው ያሉ ተማሪዎች ሲመጡ በጣም ነው ደስ የሚለኝ። ያየሁትም እነሱ ላይ ያየሁትም ውጤት በጣም የሚያስደስት ነው። ለምን ወስደውት ልጆቻቸው ላይ ወይም አጠገባቸው ያሉ ልጆች ላይ አስተማሪዎች ሊሆኑ ይችላሉ፣ ወላጆች ሊሆኑ ይችላሉ፣ አያቶች ሊሆኑ ይችላሉ ወይም ደግሞ የአክስት ልጅ አጎት ልጅ ያላቸውም ተማሪዎቻችን ሄደው ሲሞክሩት እና መጥተው የሚነግሩን ምላሽ በጣም የሚያስደስት ነው። ራሳቸው ላይ ደግሞ እነሱ ላይ መሞከር ብቻ ሳይሆን ራሳቸው ላይ ለምሳሌ አሁን ስሜትን ደጋግሜ ያነሳሁበት ምክንያት በጣም ያንን ማስተካከል ስንጀምር ብዙ ነገር ሲያስተካክል ስላየው ነው ደግሜ እያነሳሁት ያለሁት። ራሳቸው ላይ ለምሳሌ በጣም ቁጡ የሆኑ ሰዎች መጥተው ወስደውት ከዛ በኋላ ያንን ስሜታቸውን ማኔጅ ማድረግ ለምደው ሄደው ደግሞ ህይወታቸው ላይ ሲኖሩት የሚመጣውን ምላሽ እንዳልኳችሁ ነው። ልጆች ካሉን ደግሞ ወይም ልጆች አካባቢ ከሆንን በቀላሉ ስለምንሰብራቸው ያንን ስሜት እነሱ ላይ ስናንጸባርቅ በቀላሉ ነው የምንሰብራቸው ያንን መተው ሲነግሩኝ በጣም በጣም ነው የምደሰተው። በጣም ለምን ከኛ አልፈን የሚቀጥለውንም ትውልድ በሚጠቅመው ሁኔታ በጤናማ በሆነ መልኩ እንድናሳድግም ስለሚያግዘን ማለት ነው። ስለዚህ እነዚህን ጠቀሜታዎች ያሉት ትምህርት ስለሆነ ነው የምንሰጠው። ውጤቱም ደግሞ በጣም የሚያስደስት ነው። እንዳልኳችሁ በብዙ ተማሪዎቻችን ህይወት ያየነው ነው እና አሁንም እየሰጠ ነው ያለነው ነው። አሁንም ተማሪዎቻችን እየወሰዱት ነው። ለመውሰድ ለምታስቡ ተመልካቾቻችን ስልካችን አለ። በስልካችን የምትደውሉልንና በምትፈልጉት መልኩ በግልም መውሰድ ከፈለጋችሁ፣ በኦንላይን መውሰድ ካሰባችሁ፣ ሌሎች ሀገራትም ያላችሁ ተመልካቾቻችን ስላላችሁ በእነዚህ አማራጮች መውሰድ ትችላላችሁ። ከትንሽ ጊዜ በኋላ ደግሞ ቪዲዮ ኮርሶቻችንም ይኖራሉ። እነሱን ደግሞ መውሰድ ለምትፈልጉም በዛም መውሰድ ይቻላል። እኔን በግሌ የምንጠቀመኝ ቅድም እንዳልኳችሁ መጀመሪያም ወደዚህ የተሳብኩበት ምክንያት ወደዚህ ትምህርት የተሳብኩበት ምክንያት ያልነካኋቸው ያላየኋቸውን የህይወት ክፍሎች በደንብ እንዳይ ያግዘኛል ብዬ ነው። እና ያም እውነትም ነው የሆነው በተለይ ደግሞ ያላደጉትን ወይም ደግሞ እንዲሁ ተሸፍኖ የተተዉትን ክፍሎች በደንብ ኤክስፕሎር እንዳደረግ በጣም አግዞኛል። እንግዲህ እዚህ ላይ ሰራን ማለት ራሳችን ላይ ሰራን ማለት አካባቢያችንንም ያው ስራም አለም ላይ ትዳራችንም ልጆችንም ስናሳድግ በአጠቃላይ ማይነካ ህይወት ክፍል የለም። ስለዚህ እኛ ተለወጥን እኛ አደግን እኛ በስሜት በሰልን ማለት እነዚህ ሁሉ የህይወት ክፍሎቻችን ተሻሻሉ ማለት ነው። እና ያንን ለእኔ በጣም አድርጎልኛል፣ በጣም ጠቅሞኛል። አሁንም የምወደው ነው። አሁንም እንዳልኳችሁ መልሼ መልሼ የምመለከተው የማየው ለራሴ የምመለከተው ትምህርት ነው። እና ያንን በጣም በጣም አግዞኛል ለዚህ ለተመልካዮቻችን እንግዲህ እንድታዩት የተማሪዎቻችንን ቴስቲሞኒያሎች እንድትመለከቱ ነው ምጋብዛችሁ። ለመውሰድ ለምታስቡ ስልካችን አለ። በስልካችን ደውሉልን ሙሉ መረጃውን። ቀሪው መረጃ ደግሞ እዛ ላይ ታገኛላችሁ። በሚቀጥለው ቪዲዮ እንገናኛለን።